ለሰው የምንመልሰውን የምናስደስተውን እንጂ መሆን ያለበትን ነገር አለ። ካሽ ያ ማን ነው? ማስደሰት ያለብን አካል አለ ማን ነው? እኔ ሆነስትሊ፣ ያው እኔ ያደግኩት እዚሁ ማህበረሰብ ውስጥ ነው። እዚሁ እንዳልከው ዕቃቃ ስንጫወት፣ ስንለማመድ፣ ውሸት የደበቅነው እንዳልከው ያጠፋነውን ነገር እንዳይታወቅ እንዳለ መገረብ ስንደብቅ ምን ማድረግ ይጀምራል? እኛ እያደረግን እንዳለ ነው ማለት ነው። ለማህበረሰቡ እንዲደርስ ለማድረግ ሙከራውን ይጀምራል ዩቲዩብ ቻናል እሱ ሙከራ ላይ ልግባ መፈል እንዳጨረሽ እነዚህ ረዲ በቃ ባህል ናቸው። ከልጅነት ጀምሮ መሰራት ያለበት ብዬ አስባለሁ። ከዛ ደግሞ በድርጊት ነው መሆን ያለበት ድርጊትን በጣም ወሰን ነገር ልጆች እውነቱን ተናግሮ ተቀጥቷል ሉ ስለዚህ እውነት እያስቀጣው ነው። አረ ስለዚህ ለምሳሌ አሁን ታክሲ ውስጥ ሆነን ደርሻለሁ ምናምን እንላለን እና ያ ሰው ወይ ጥሎ እንደሚሄድ እናስባለን እውነት በመናገራችን የምናተርፈው ነገር እንደሌለን የምናስብ እንደ ማህበረሰብ እንግዲህ ትራንስፎርም እንድናደርግ እንድንለወጥ መሰረተ ለውጥ እንዲመጣ ምን ምንድን ነው ማሆራያልአቀባትምሆን ብዙ ብዙ ፈተናዎች አሉና፣ ማለት ምንም አትለኝም እኮ ቢሮም ነኝ ብላት ያው ቶሎ ና የምትለኝ ግን፣ በቃ እንደዚሁ ልማድ በማላደርግ አት ሊስት ይሄ ሚኒንግ ፉል ኮንቨርሴሽን ሜይ ቢ እኛን ሞር ኮንሽስ እንድንሆን እንድናሰላስልበት ያገዘናል። ሳንፈልገው መደበቅ እንጀምራለን። እዛ በዛ እድሜ እዛ ሰክሰስ ላይ ያለ መገኘታችን እየዋሸን ስንሄድም እኛን ይጎዳናል፣ እግዚአብሔርን እናሳዝናለን። ስለ እውነተኝነት ለመናገር መጀመሪያ ሁላ ሁሉም ሰው ፈተና በሁለቱም አቅጣጫ እኮ ምት ነው ያለ ታረጌ፣ ያለው ካላረኩትም ጥፊ ያለው ወይ ለሊት አስር ሰዓት ላይ ለሊት አስር ሰዓት ላይ አምቶ ቲችን ከዛ